ርዕሰ ሊቃነ ጳጳሳት ሌዎ 14ተኛ በህንድ በደረሰው የአውሮፕላን አደጋ የተሰማቸውን ሐዘን ገለጹ። ርዕሰ ሊቃነ ጳጳሳት ሌዎ 14ኛ ከህንድ አህመድ አባድ አየር ማረፊያ 242 ሰዎቹን አሳፍሮ የተነሳው አውሮፕላን ወደ ለንደን ጉዞ ለማድረግ ሲያቀና በደረሰው አደጋ ህይወታቸውን ላጡ ወገኖች የተሰማቸውን ሐዘን ገልጸዋል። ቦይንግ 787 8 ድሪም ላይነር አውሮፕላን ከመሬት በተነሳ በጥቂት ደቂቃ ውስጥ ወድቆ የተከሰከሰ ሲሆን ርዕሰ ሊቃነ ጳጳሳት ሌዎ አስራ አራተኛ አደጋውን ተከትሎ ህይወታቸውን ላጡ ወገኖች የተሰማቸውን ሐዘን በመግለጽ ለቤተሰቦቻቸውና ለዘመድ አዝማዶቻቸው መጽናናትን ተመኝተዋል። በማህበራዊ መገናኛ ብዙሀንና በአካባቢው በሚገኙ የቴሌቪዥን ጣቢያዎች የተጋሩ ምስሎች አደጋው በተከሰተበት ስፍራ ከፍተኛ ጭስ መታየቱንና ቀጥሎም አውሮፕላኑ በእሳት መጋየቱን ያሳያሉ። አደጋው ከደረሰ በኋላ የነፍስ አድን ሰራተኞች በቦታው የተገኙ ሲሆን የአገሪቱ ጠቅላይ ሚኒስትር ናሬንድራ ሞዲ አደጋውን ከቃላት በላይ ልብ የሚሰብር ሲሉ የተሰማቸውን ሀዘን ገልጸዋል። ዘገባው የቫቲካን ዜና ነው።